ቤት ምን ይሰራል? የት ነህ ሄለን? አብርነች ሁለታችሁንም ቤት ፈልጋችኋለሁ። አሁኑኑ አልኩህ እኮ በአስቸኳይ እንድትመጡ ፈልጋለሁ። ምንድን ነው እሱ? ማዘር ምን ብላ ነው? ሁለታችሁም አሁን ቤት ያለች ነው። ግን ድምፅ አለ እኮ፣ አልመሰለኝ። የተናደድሽ ትመስላለች ተረጋጋ ይልቅ አቁምበት እንቀጥል ግን እኮ እናቴ የጠበቀችን ነው ደሞ ቶሎን እያለች ነው እንሄዳለን አልኩ እኮ መጀመሪያ ግን የጀመር ክሊን ታሪክ እንድጨርስልኝ እፈልጋለሁ የምን ታሪክ በዚህ ጉዳይ ጥናት አድርጌ ነበር እና ጥናት ወደ እናቴ ኮ እኮ የጠበቀችን ነው እኔን ከማግባት በፊት ግን ከብዙ ሴቶች ጋር ግንኙነት ነበረክ? ምን ማለት ነው ጌዲ ዶክተር ያሉን ሰምታለህ አይደል ከመድሃኒቱ ይልቅ የስነ ልቦና ህክምናው ነው ለአንተ የሚረዳክ? እንደሚስ ሳይሆን ቢያንስ እንደ ሐኪም ቆጥረኝ ስራዬ እንድሰራ ፍቀድልኝ። የለኝም፣ ከማንም ጋር የፍቅር ግንኙነት አልነበረኝም። እየዋሸሽኝ ከሆነ ራስን ነው ምትጎደግ። በሽታውን የደበቀ መድኃኒት አይገኝለትም ሲባል ሰምታላል። ቆይ ለምን እንደሆነ ማወቅ የፈለግሽው? ለስንፈተ ወሲብ የሚያጋጥመን ምክንያት አንዱ ልቅ የሆነ ግንኙነት ከትዳር በፊት ማድረግ ነው። እየቀለሽ መሆን አለበት። በተለይ ብዙ ወንዶች ከትዳር በፊት ውጭ ጨርሰን እንግባ በማለት ብዙ ግንኙነትን ከተለያዩ ሴቶች ጋር ይፈጽማሉ። ያ ደግሞ ትልቅ አደጋ አለው። እና ሃይማኖቶች ብቻ አይደለም ከተደረጉ ተነግሪት የሚከለክለው እያልሽ ነው። እንዲህ አይነት ችግር እንዳይከሰት ሲባል በሚገርም ሁኔታ ሳይንሱ ይከለክላል። እንዴት ነሽ? አናውቀው የስራ ሰው ሆነልኝ ይላል። ያው በረከት ታውቃለህ አንተ መቼ፣ እኔ እኔ ለእሱ ሲል ማላረገው ነገር የለም እኮ እና ስራ የምሰራው ለሶሲ ስትል ነው። በእርግጥ በረከት ስራውን ከድሮ ጀምሮ ወደዋት፣ ግን እሱ የሚወደኛ አይመስለኝ። እሺ አሁን እያወዛገብከኝ ትቀጥላለህ ወይስ ወደ ሀሳብ ትገባለህ? ይኸውልህ በረከት ለአንድ ቁም ነገር ነበር የፈለግኩ። ይኸውልህ ለሶሲ ፕሮፖዝ ላርጋ ፈልጌ ነበር። ማለቴ ይኸውልህ ቀለበት ላርጋላት አለ አይደለ? ፊልም ላይ ምናምን እንደሚታየው ትልቅ ሆቴል ሄዶ ተንበርክኮ ምናምን አግቢኝ ልላት ፈልጌ ነበር። ሆቴሉ ግን ትልቅ መሆን አለበት። እና ሻይ ቤቶስ እንጂ ፕሮፖዝ ላርጋት። ሰሞኑን ያው በእነ ጌዲዮን ጉዳይ ትንሽ ተጨናንቀን ነው እንጂ እኔና ናርዲ ለእናንተ የሆነ ፕሮግራም ለማዘጋጀት አስበን ነበረ ማለቴ ሶስና ያው በቤተሰቧ ጉዳይ በጣም ተጨንቃለች እና የእሷን ቤተሰብ ጠርተን ትንሽ የቀለበት ፕሮግራም ለማዘጋጀት ታስበን ነበረ አይሆንም በረከት እስካሁን ያደረጋችሁልኝ ከበቂ በላይ ሶሲ ከዋለችልን ውለታ ሲታይ የእኛ ምንም ማለት ነው ሶሲ ከዚህም በላይ ይገባታል ማለት እሷ ለእኛ እንደ ቤተሰብም ናት እና ፕሮፖዝ ማድረጉን ተው እያልከኝ የልጅ አባት ልታደርግ አይደል ስለምን? ፕሮፖዝ ነው የምታወራው? ወይስ የአልማዝ ቀለበቱን አገኘው? አንተ ደግሞ የአልማዝ ቀለበት ትላለህ እንዴ? ወፍጮ ቤት የአልማዝ ቀለበት ይገኛል እንዴ? አልማዝ የምትባል አስፈጪ እንጂ። እና ፕሮፖዝ የምታደረጋት ቀለበቱን ከኔ ወስደ ነበር፣ ብቻ በድጋሚ በአርቲፊሻል ሰርፕራይዝ የምታደረጋት ባልሆነ። ይኸውልህ በረከት፣ ቀለበቱን እንደምንም ገዝቼዋለሁ። አየ የወርቅ ነው። ባለፈው ሐዋሳ ሄጃለሁ ምናምን ያልኩት ውሸትኝ። ምን እና የት ነበርክ? መቼም ዘረፋ ውስጥ አልገባ ማለት? ረበ ፍጹም በረከት፣ ይወል ባለፈው እዛ ድድ ማስጫ ቁጭ ብዬ ነበር። ክፍለ ሀገር የሆነ የቁፋሩ ስራ አለ ሲባል ተነስቼ ልኩ፣ እና ወርቁን ቆፍሬን ያገኘሁት እያልከኝ ነው? አዎ በረከት፣ ቆፍሬን ያመጣው ለዞም፣ እጄ እስኪጋጋጥ ድረስ ማለት ነው። እዛ ያለውበት አካባቢ ይወል ወባ አለ ምናም ሲባል ማለት ነው። የሰራውባትን ብር የራት ልብስና እችን የወርቅ ቀለበት ገዝቼ የመጣው ደግሞ ትንሽ የተረፈችኝ ብር ነበረች፣ እሷን ትራንስፖርት አድርጌት መጣው። በረከት እንዴ፣ የምር ነው ግን? እያወራኛል አለ እና ለምብዩ አሻሉ በረከት እንግዲህ ካላመንከኝ ሻንጣ ውስጥ የገዛውላት የራት ልብስ አለ። እንግዲህ እናንተ የቀለበት ስነ ስርዓቱን ማድረግ ከፈለጋችሁ፣ እኔ ደግሞ ማለት ነው የገዛውላትን የራት ቀሚስ ልስጣትና ራት ይዤያት ልውጣ። የእውነት አናገው በጣም ነው የተገረምኩት። ለካ እንደዚህ ቁም ነገረኛ ሰው ሆነሃል በረከት። ቀለበቱ አንተ ጋር ይቀመጥ ያዙ፣ እንደምንም ሰርቼ ሰው ሰሆን ማለት ነው አንድ ቀን አጠልቅላታለሁ። አንተ ሰውዬ አሁን ስታስለቅሰኝ ነው መሰለኝ። አይ በረከት፣ ለማንኛውም ሄጄ ላበጥር አናገው ወይ በረከት፣ የማግዝ ነገር ካለ ሁሌም ከጎን ነኝ። ከዚህ በላይ ምን ታግዘኛለህ? በረከት አንተ እኮ ማለት በጣም ጥሩ ወንድሜ ነው የእናቴ ልጅ። ለራት መጨመሪያ እንዲሆነ ብዬ ነው። አይ በረከት፣ ይሄኛው እራት በራሴ ነው መጋበዝ የምፈልገው። ለትብብር በጣም ነው የማመሰግነው በረከት። ተቀበል ባካ፣ ትግደርደር። እውነቴን እኮ ነው በረከት። እስኪ እንኳን አንዳንዴ በራሴ እግር መቆም ልልመድ። እስካሁን አመሰግናለሁ። መልካም ቀን። አጨብጠኝ እ ቤቴ አመሰግናለሁ ናገው። እኔም ዛሬ ቤቴ ትልቅ የራት ፕሮግራም አለብኝ፣ ስለዚህ ይህቺን ውብ ቀን ለማክበር ከአሁኑ መዘጋጀት አለብኝ። በሏን ገሩኝ፣ ይሄ መድኃኒት ምንድ ነው? እኔ እንደምልሽ አላቅምማ። ሄለንስ ምንም የምትየው ነገር የለም። አውቀሽ ነበር ማለት ነው። ከኔ ነው ችግሩ ያልሽኝ። ጌዲ በጣም ፈሪ ነው። በእርግጥ ይህን ችግር ካወቅኩኝ ትንሽ ቆይቻለሁ፣ ግን ነገሮችን በሂደት ላድርገው ብዬ ነው። ራስሽን እያጋፈጥሽ ነው። ነገሮችን በዘዴ የምታስኬጁ እሷ አንትያትማ። ለእኔ ባሁሉ ነገር ያደረገችው አልገባኝም። ቆይ ለምንድን ነው ትንሿ ችግራችሁን ተራራ አድርጋችሁ እንደዚህ የምትሰቃዩት? ሕክምናውን ጀምሬያለሁ። በቅርቡ ደግሞ ነገሮችን የሚስተካከሉ ተስፋ አለኝ። እባክህ ልጄ፣ ደግመህ እንደዚህ አንስተት ልትሰራ እንዳትሞክር። አካል እኮ ናት፣ እንዴት ከእሷ ትደብቃታለህ? መስሎች ነው እንጂ የደበቀኝ ሚስጥር የለም። ሲጀመር ይሄ ምን ሚስጥር አለውና ሊደብቅሽ ይችላል? ለመጀመሪያ ጊዜ ይህን ነገር ለማድረግ ስንወስን መጸዳጃ ቤት ገብቶ ስቅስቅ ብሎ ሲያለቅስ ነው ይህ ችግር እንዳለበት የገባኝ። ከዛ በኋላ ምን አደረግሽ? በእርግጥ ከዚህ በኋላ ያደረግኩት ስህተት መሆኑ አሁን ነው የገባኝ። ፍርሃቱን አብሬው ነበር መጋፈጥ ነበረብኝ? ምን አደረግሽ ነው ያልኩሽ። እሱን ደስ ለማሰኘት ብዬ የሚጠጣው መጠጥ ውስጥ የእንቅልፍ መድኃኒት ጨመርኩበት። ያው ሲነቃ እንዳደረግን አድርጎ እንዲያስብ። ምን ይህን ስህተት ካንቻ ምን ማለት ነው? መድኃኒት እንዳለው እያወቅሽ። አንዳንድ ሰዎች ይሄ ችግር አለብኝ ብሎ ለመቀበል በጣም ይከብዳቸዋል። ይህ ደግሞ ከእለት እለት ስራዬ ላይ በተደጋጋሚ የሚፈጠር ችግር ነው። ጌዲም ደግሞ ከእነዚህ ሰዎች አንዱ ነው። እሺ በቃ ይሄን ነገር እንቶ ንስቲ ቀፎኝ። ወርቆች ችግራችሁ እንኳን ከዚህ የከፋ አልሆነ፣ እንደዚህ ቀላል ነበር ማለት ነው። አዎ ነገርን ውስጥ ከያዝከው ነው የሚከብደው። ከውስጥ አውጥተህ ገለሰው ከነገርከው፣ ሁሉም ነገር ቀላል ነው። ምን ሶ በነገራችን ላይ ዛሬ ላንቺ አንድ ትልቅ ሰርፕራይዝ አለ። ሶሲ ወይ በፈጠረ አንተ ሰርፕራይዝ ይቀብኝ፣ ምክንያቱም ለእኔ መርዶ ነው የሚሆንብኝ። አልፈልግም። ቆይ ግን ለምንድነው ሁሌ ያቀለሽ የምታየኝ? ማሪ ለማንኛውም እኔ የቤቱ ስራ እያደከመኝ ስለሆነ አጋዥ ፈልጋለሁ። እና ኔ መላ ጊዜ እኔ አይሻልህም? ሰርገኛም ሰርግ ስት ይውልሽ። እነበረከት እነ የሆነ ነገር አስበውልን ነበር። ናርዲ ይነግራኛለች ግን እኔ ያልተቀበልኩት ምኑን ስለ ቀለበቱ አይደል እያወራ ያለሁ። ግን እኮ ሶሲ፣ ቤተሰቦችሽ መምጣት አለባቸው አይደል እንዴ? መታዋወቅም እኮ አለብን። እሱን እኮ ነው አይሆንም ያልኩት። ምንድን ነው ሶሲ፣ እንዳለቀ ወፍጮ ቤት ችንጋ የምትተፋተፊው? ወጉ እንደሱ አይደለም። መጀመሪያ ሽማግሌ መላክ አለበት። ተይ ሶሲ ተይ ተይ ተይ እጎዳብሽ ያለሁ። የዘንድሮ ሽማግሌ እኮ የሆነ ነገር ካላስጨበጥሽው እኮ አይንቀሳቀስም። ያለበላ አይንቀሳቀስም ሶሲ። በቃ አንተ ግን ካልቀለድ ካይሆንልህም አይደል? ለማንኛውም ሰራተኛ እንድትቀጥረልኝ ፈልጋለሁ። ምን ምን አልሽ ሶሲ? እዛ እኮ ወጪ ቤት ውስጥ ስለሞል፣ አረ ጆሬ ምንም አልሰማም ብሎኛል። ሶሲ ምንድን ያልሽው? ምነው ነው ስራ እየሰራክ አይደለም እንዴ? ለእኔ ሰራተኛ መቅጠር ይከብድሃል? አረ ተይ ሶሲ ተይ። እንዴ ደሞዝህ 3000 ብር ሆኖ 4000 ብር የቤት ሰራተኛ ልቅጠር እንዴ? በዱቤ ልቅጠር? ገና ሳንጋባ ደሞዝህን ከኔ መደበቅ ጀመርክ? ተው ባልና ሚስቶች ቆንጆ ምግብ ነው ያበላቸው። ውድርሹ ሽማ በጣም እኔ የምልህ ጌዲ፣ በእርግጥ እንደ ሚስት ሚስጥረኛ ልሆን ባልልም ያው እናትህ አይደለም። ያንተ ነገር በጣም ያስጨንቀኛል። ምንድን ነው እሱማ ይሄ ችግር መቼ ነው እንዳለበ ያወቅከው? እማ እውነቱን ነው ማዘር፣ እኛ ይህን ነገር ራሳችን ምን ጨርሰው ይሻላል። ይቅርታ፣ ምናልባት ከአንቺ በፊት ወዷት የነበረች ሴት ስላለች ናዶስኛልሽ ከሆነ እኔ ከሷ ጋር መገኘት እንዳልነበረኝ ነገር ይሻለሁ። እሺ ሄለን እንዳለችው ይሄን ነገር ብንተው ነው የሚሻለው። እመኚኝ ማዘር፣ በቅርቡ ይሄ ነገር ይስተካከላል። እሺ እኔ ልባም፣ እኔ መቼም ሁል ጊዜ እንደማምንሽ ታውቂያለሽ አይደል? እኔ የምላችሁ ለምን በእኔ ወጪ ወት እንዘናንልም? የት ነው የምንወጣው? አይዞ ክለም ምናምን አላልኩም። የሆነ ቦታ ሄደን ቆንጆ ቦታ እራት በጋብዛችሁ ብዬ ነው። በዛውም የገቢ ይሆነኛል የወጪ ባትሉኝም። እኔ ደስ ይለኛል። ጎረምሳውስ? ምን ነው ዝም አልክ? እኔም ደስ ይለኛልማ። እንዴት አይሽ ከየት አምጥተኸው ነው በእርግጥ ሶስዬ ይኸውልሽ መጀመሪያ የእርጉዝ ልብስ ነበር ያሰብኩልሽ ግን ይኸውልሽ ለእሱ ገና ነሽ ብዬ ስላሰብኩ ነው ይሄን ምርጥ የእራት ልብስ ያመጣሁልሽ ሶስዬ እኮ አንተ ገንዘብ አውጥተክ ለእኔ ገዛ አለኝ እመኝ ሶስዬ እዚህ ልብስ ላይ ከአንድ ሰው ውጪ ማንም ላብ የለበትም ጭራሽ ሰልባጅም ነው ኧረ አንድ ሰው ያልኩት ራሴ ነው ሶስዬ ይኸውልሽ እዚህ ልብስ ላይ ጥሪ ግር የመጣው የራስ ላብ ብቻ ነው። ሶስዬ ይኸውልሽ ዛሬ ቺን ትለብሽና ከንጉስሽ ጋር አሪፍ እራት ይኖርሻል። አሪፍ እራት ሶስዬ? ማና ንጉሴ ወይ ንግስቴ? በል በጊዜ ይሄን ቀሚስ ካመጣበት ወስደህ መለስ። አሁንም አላመንሽኝም ሶስዬ ይኸውልሽ፣ አንቺን ንሳኝ ሶስዬ ገዝቼው። ይሄን እኮ ብዙ ጊዜ ያረጋግጫለሁ። ያው በኔ ከማልክ እየዋሸክ ነው ማለት ነው። እስኪ ንገሪኝ ሶስዬ መቼ ነው በአንቺም እየውሸት ይሆነው? እሺ ቀሚሱን ገዝተህልኝ ነው ይባል ገንዘብ ከየት አመጣህ? ያው ሱስዬ፣ እውነቱን ከነገርኩሽ ግን አትቆጭኝ። ማርለ ሱስ እሱን ከነገርከኝ በኋላ በወሰን አይሻልም። ሱስዬ ሄሎ፣ ማሪ የት ነሽ? ዛሬ በጊዜ ትመጫለሽ እንዴ? አዎ ፈልጌሽ ነበር። በቃ ፈልጌሽ ዋልኩሽ አይደል? እንዴ በቃ አትምጪ፣ ከፈለግሽ አትምጪ። ወይኔ ይሄን ነገር አጋነንኩት እንዴ? ብቻ ሰርፕራይዝ አድርጋታለሁ ብዬ ደወለች። ላንሳውና ውሸቴ ነው ልበላት እንዴ? አይ እንዴ እንዲሁም አሪፍ ሰርፕራይዝ ሊሆንልኝ ይችላል። አዎ እንዳት መጪ ቤት ብሎ ስልኩን ዘጋብኝ እኮ። መልስ ስደውለት ደግሞ አያነሳም። ቆይ እየተቀያየማችሁ ነገር አለ እንዴ? አረ እኔ እስከማውቀው ድረስ ምንም ነገር የለም። አሁን ደግሞ ጭራሽ ስልኩን ዘግቶታል። የሆነ የተፈጠረ ነገርማ አለ። ተረጋጊ። ቆይ ምን ሊፈጠር ይችላል? እኔ ምን አውቃለሁ? የሆነ ነገር ሳይኖር ካዳ እንዴት እንደዚህ ያደርገዋል? ስልኩን በቃ ሄብይ። እኔ ወደ ቤት መሄድ አለብኝ። ይሄን ነገር በተረጋጋ መንፈስ ሆነን እናወራዋለን። እሺ ወይ ልከተልሽ እንዴ? ሄሎ ጌዲ፣ በረከት ካንተ ጋር ነው እንዴ? አላውቅም ምን እንጃ ናርዲን ምን እንዳላት አላውቅም። በጣም ተረብሻ ነው ሄደችው። የት ነው ያለው ግን አንተ? መቼስ እየጠጣ አይደለማ?

ና ቆልፍልኝ ምን ሶሲ በሩ ልበልክ ና ቆልፍልኝ በእናት ክንቢ ብሎኝ ነው ልቆልፉ ሶሲ ምን ወባ እንደያዘ ሰው ያንቀጠቅጠዋል በደንብ ቆልፍልኝ እንጂ ያው ያው ቆልፍኩ ሶሲ እንዴት ነኝ ታዲያ መስቀያውን አገኛለል እዚህ ጋር ደግሞ ሌላ ትኩሳት የምን ትኩሳት ራስን አሟል እንዴ እርስ ካሁን ደህና ነበርኩ ሶሲ ከዚህ በኋላ ያለው ግን አላቅም ለማንኛውም በጊዜ ሄደን በጊዜ መመለስ አለብን ደግሞ አንተም አበባ መስልሃል ሶሲ ያልጠወለገው ነው ያው እኮ ሁሌ የጠወለገ እያልሽ ስለምታሾፍብኝ ሶሲ በጣም ደንግጠሃል ኮ በሰላም ነው እንዴ ሶሲ ከኋላ ዚ ፔን ዝጋልኝ ስትይ ማለት ነው መቶ ኪሎ ስንዴ የተሸከምኩ ያህል ነበር የተሰማኝ ምን ነው ለገላሽ ባዳ ነኝ አልክ ዛሬ ደግሞ ምን ነው አይና ወጣውቶሻል ሶሲ ይልቅ ምን አይነት ሆቴል ነው የምትወስደኝ? ማለቴ ባለስንት ኮከብ ሆቴል ነው የምትወስደኝ? ይኸውልሽ ሶሲ ብዙ ኮከብ ያልሆነበት ሆቴል ነው ወስድ። ከኮከብ ከኮከቡ እኮ ልኩ የምንቆጥረው ብርም፣ ሶሲ በዛ ልክ ይበዛል ብዬ ነው። ግን ይኸውልሽ ሶሲዬ አሪፍ እራት ክሽን ያለች እንደምትሆን አልጠራጠርም። እሺ የኔ አሽቃባጭ፣ የኔ አሽቃባጭ፣ የኔ ማኛ። ላለው ብዬ ነው አሁን። ሶሲ እንውጣ ወይስ እዚህ ተሞጋገስ እንቆያለን? እኔ ምለው የከንፈሬ ቀለም በዝቷል እንዴ? ከበዛ ቀንስልኝ። በምን በእጅ ልበል? በከንፈሬ ነው እንዴ! ሱሲ አልበዛም እንዴ? ምኑ ቀለሙ? አልበዛም እኮ ነው ምልሽ። ሱሲ ነኝ ውጪ፣ በቃ እንዴ! እንድነው? እንዴ! እሺ፣ ጠብቀኝ። ጉቁ ጉቁ ሰርፕራይዝ ማድረግ አልችልበት እና ካልቻልክበት፣ ከዳር አትቀመጥ። እንደዛ አጣፈ ሰጣን ቆሽ የሆነ ነገር በሆንስ የሆነ አደጋ ቢያጋጥመኝስ? አረኔ ከዚህም በላይ ነበር ያሰብኩት፣ እንኳን ቀረብበኛ። ለማንኛውም በጣም ይቅርታ። የኔስ ተንፋስ፣ ወይ ሚስቴን ሰርፕራይዝ አድርጋለሁ

ሶ ሲሰርተው ላይጣፍጥ ነበር። ምን ይቺ ወረኛ ራሱ አንታር ነገርች። ያረ ኮይኒ ሱስ ጅ ጠፍቶኝ ይውልሽ። ጊዜ ስላላገኘው ነው። ጊዜ ሳገኝ ቆንጆ ምግብ ሰርች ነው ማበላሽ። እኔ ደግሞ ተጨነቂ የምንሆነ አህል ብዬ ስደወልላት ከአና ጋር ዴት ላይ ነኝ ብላይ ቴክስት አላረገችል። ይመሰለግ የራት ልብስ ምኮ ገዝቶላታል። ለአንተም ነገራት እንዴ? ላንቺም ነግሮች ነበር እንዴ? እንዴ ለዛውን ቀለበቱን ለመግዛት የት ከርሞ እንደነበረ ጭምር ነው። ስለ ቀለበት ፕሮግራሙ ነግሬው ነበር። ምን አለክ ሶሲ ግን ትንሽ ቅር ያላት ይመስለኛል። አናጋውን በራሱ መንገድ ነገሮችን ማድረግ እንደሚፈልግ ነበር የነገረኝ። የሶሲ ቤተሰቦች ለቀለበቱ እዚህ መምጣት እንዳለባቸው አልነገርከው? ነግሬው ነበር። መጀመሪያ ላይ ተስማምቶ ቀለበቱን የዛን ቀን እንድሰጠው ለእኔ ሰጥቶ ነበር። ከዚያ ግን እሷ ተቆጥተው ነው መሰለኝ መልሶ ቀለበቱን ተቀበለኝ። ራቱ እንዴት ሶስዬ ሶሲዬ? መጨረሻውን ያብቻው እንጂ እስካሁን ሰላም የሆነ ውሎ እያሳለፍኩ ነው። እን ጠጪ ሶ ጠጠ ለአንቺ ለስላሳ ያረኩልሽ፣ ልጅ እንዳይጎዳብኝ ብዬ ነው። ይህን ያህል ለልጅ ታስባለህ ማለት ነው? በእርግጥ በጣም አስበው፣ ልጅን ስለተሸከመችው ሴት ነው። ሲ ለፍቅራችን ለልጃቸው ሮሮ ይከረክራል ውስጡ ምን አለው? ሶሲ ብቻ ዋጥኩት። እንዳትኝ ምን ነው ሙጠው። ለስላሳ ውስጥ እኮ ቀለበት ነበሩ። ሶሲ ምን ዋጥሹ? በነገራችን ላይ የዛሬ ጋብቻ በዓላችን ለእኔ በጣም ትልቅ ቦታ አለው። ለዚህ ነዋ እኔ ያስታወስኩሽ። እንዴ የረሳሁት መስሎክ ነበር እን?

ለማንኛውም አታስቢ አሁን ገንዘቡን ይሽ ይመጣል። እሱ ሲሽ ወዴት ነው እናኔን እዚህ ያስደግፋ የለተኝ ነው። እና ምን እንከፍላለን ሱሲ እኔ ያንተን አናት በከፍል ቀሪ ይልሃል ሱሲ በእንደዚህ ጭንቀት ጭቀት ውስጥ ትቀልጃለሽ አይደል አንቺ። ለማንኛውም የውልሽ ሮጥ ብዬ ገንዘቡን ይሽ ልምጣና ወይዚህ ወይ ቤት ያለው መጸደጃ ቤት ትቀመጫለሽ። መቼም ከወዲሽ ውስጥ አይሰወር አይደል እኮ እኔን እዚህ ያስቀምጠህ የለትኝ ነው ሱሲ። ለጊዜ እሱ ወንበር ላይ ተቀመጪ፣ እኔ ሮጥ ብዬ ሂሳቡን ይሽ ይመጣሉ ሞባይልህንም ቢሆን ታስይዛት አለህ እንጂ እኔን እዚህ ያስቀምጠህኝ፣ አትሄድም እሺ? ሶሲ ሞባይልህን እያወቅሻት ለአንድ ለስለሳ ምኮት በቃ የኔን ሞባይልን እንጨምረዋለን። እሱም ቢሆን ለአንድ ለስለሳ አይበቃም። ሶሲ ለማንኛውም ይኸውልሽ ብሩን ጨመር አድርጌ እንድመጣ፣ ሌላ ምግብ አዝሽ ይበላሽ። ጠብቂኝ። ሶሲ ጭራሽ ሌላ አዳ። ሶሲ ምናልባት ምግብ ስታበዥ ኮዲሽን ካመመሽ ብዬ በቃ አሁኑኑ ብሩን ይዤ ይመጣው። ሶሲ የልትኛው ብጣው። ሶሲ በቃ ብሩን ይዤ ይመጣው። እንዴ ሶሲ አንተ ማለት ይ በጣው

ጋሺ በፈጠረክ በፈጠረ ከመዋረዴ በፊት ስልኩን አንሳልኝ። አደማችሁብኝ ማለት ነው። አናጋው አንተን ያገኘሁበትን ቀን እንደ ዛሬ ረግሜው አላውቅም። ምን አለበት እግሬን በሰበሩ። በነገራችን ላይ የዛሬን ቀን ለየት የሚያደርጋት ነገር ተለያይተን ብንቀር ኖሮ ይችሉ ቀን አብረን አንሆንም ነበር። ናርዲ፣ ተለያይተን ቀርተን ቢሆን እኔ ሞቼ ነበር። እኔ ረጅም እድሜ አብሬክ መኖር እፈልጋለሁ። እኔም የኔ ውድር ከአንቺ ጋር አርጅቼ ከአንቺ ጋር መሞት ነው የምፈልገው። ካቅሜ በላይ እኮ ነው የማፈቅርሽ። እኔም እኔም በጣም ቃላቶች ፍቅሬን ከሚገልጹት በላይ በጣም አፈቅርሻለሁ።